አርግዥላሉ ህይወቴን ነው ራሴን ነው አሳልፎ የሰጠው። ቆይ እንዴት ነው እንደዚህ በቀላሉ የራስሽን ህይወት መስርሽ የምትለኝ ማነው? አርግዥልኛለሽ ያው እወድሻለሁ፣ አፈቅርሻለሁ፣ አገባሻለሁ ብሎ ከአረብ ሀገር ድረስ አስኮብሎ ያመጣሽ ለምን ህይወት አይሆንሽ? ወይስ ወርቅና ገንዘብሽ ነበር ፈልጎ የመጣው። አገባሻለሁ ነይ ነይ ብሎ ንጋት ጠባሴ ጭቀጭቃት የነበረውን ወንድ አምና ከአረብ ሀገር ብንብላ የሰራችበትን ብሯን፣ ወርቆቿን ስብስብ አድርጋ ቋጥራ መጣ። የአረብ ሀገር ህይወት ይበቃሻል። ወደ ኢትዮጵያ መጥተሽ የፈለግሽውን ነገር እየሰራሽ መኖር ትችያለሽ። እስከመቼ በማዳም ቤት ይኸውልሽ እኔ ናፍቀሽኝ ምናምን አይደለም፣ እዚህ የመጣሁን በጣም ሰፈሩ ስላንቺ እየተወራ ነው። ቤተሰባችን ክብራችን በጣም እየወረደ ነው ይሄ። ቢያንስ ቢያንስ ሌላው ሰፈር ቀይረሽ ስራሽ መወጥረሽ መኖር ትችያለሽ። አደመ፣ እባክህን አትጨክንብኝ። በዚህ ሰዓት ካንተ ውጭ ማንም የለኝም። ጓደኛዬ እናት ብዬ የተጣለልኳት ልጅ እንኳን ነገ ከነገ ወዲያ ከቤቷ እንድትወጣላት በነገር እየጠዘጠዘችኝ ነው።

እና አባ፣ ምንድን ነው እንደዚህ ሁሌ መጨነቅ? በቃ ከልብህ አውጣት እሷን፣ ሴት ተዋልታ። አባ፣ እራስሽን በጣም እያስጨነቅኩ ነው። ለምን አስረሳትማ። አባ፣ አማክህን እየተዘጋየህ እኮ ነው፣ ከቀን ወደ ቀን። የኔ ልጅ፣ እነዚህ የልጅ ጨቅላነት፣ የልጅነት ትውስታዎች ያ ጊዜ አሁን ይሆን ያለው የሚሰማኝ። እህትሽ በእግሮቿ አቆማ ለመሄድ ስትሞክር ድክ ድክ ስትል እነዚህን ጫማዎች ገዛውላት። ቤት ሳሎን ውስጥ እነዚህን ጫማዎች አርጋ ስትሮጥ የተሰማኝ ደስታ ነገር ግን ዛሬ እነዛ ባልጠነከሩ እግሮቿ ትራመድባቸው የነበሩ እነዛ ደካማና ስስ እግሮቿ ዛሬ ግን የአላህን ድንበር ተላልፋ ኃጢአት ለመስራት፣ ዜና ለመስራት እንዴት እንደ ጠነከሩ አላቅ ምን ምት ቆይ፣ ግን ውዴ ለምንድን ነው የምትገፋኝ? እኔ እኮ እርጉዝ ነኝ። ያንተ ልጅ ነው በሆድ የተሸከምኩት። ቆይ አባት መሆን ሰላማዊ ኑሮ ለመመስረት አትጎጎም እንዴ? ሰላማዊ ሕይወት ምን ሰላም እንዴ ደግሞ አርግዤ፣ እላለሁ ያለሽ እንዴ አፍሽ ሞልተሽ? ቆይ እንደዛ ከአረብ ሀገር ካልተመለሽ ብለህ ስትኩትኩተኝ የነበረውስ ያላንቺ መኖር አልችልም፣ ናፍቀሽኛል፣ ብቸኝነቱ ሰልችቶኛል ስትለኝ የነበረውስ? ያንን ሁሉ ነገር አምኜህ እኮ ነው ወደ ሀገር የተመለስኩት። አንተን ተማምኜ እኮ ነው ወደዚህ ሀገር የተመለስኩት። እምነት አምኜህ ማን ማመኛለሽ? ገንዘቡንስ ቢሆን ማላኪልኛለሽ? በቃ እሱ ትላንት ነበር ነበር። በቃ ዛሬ ግን ምንም አይነት ገንዘብ የለሽም፣ ካፒታል የለሽም ወርቆች ሽጠሻል። ስለዚህ ምንም አቅም የለሽም። እኔም ደግሞ ካንቺ ጋር ምንም አባክነው ጊዜ ስለሌለ በቃ ከህይወቴ ውጭ። አንቺም የራስሽን ህይወት ነው፣ እኔም የራሴን ህይወት። እኔ ካላንተ ህይወት አለ? ህይወቱን እስ ጀምርከኝ እኮ አንተ ነህ አይደል? ገንዘብም ወርቅሽም ወርቅም የለሽም ምትለኝ። ደሞ ገንዘቤንም ቢሆን ወርቄንም እኮ ላንተን የሰጠሁት ቅንጣት ታክል ገንዘብ ለራሴ አላስቀረው። ሁሉንም አሳልፌ የሰጠሁት ላንተ ነው። ከዛ ሲያልፍ ደግሞ ደሞ አርግዥልሃለሁ ህይወቴ ነው፣ ራሴ ነው አሳልፈው የሰጠው። ቆይ እንዴት ነው እንደዚህ በቀላሉ የራስሽን ህይወት መስሪሽ የምትለይ? ማን አርግሽልኝ ያለሽ እንዴ? ልጅ ምንም በሌለበት ልጅን የሚያህል ነገር አምጥተሽ እንዴ? አስበሽው እማይመስል ነገር። እኔ ከአንቺ ጋር ከዚህ በኋላ ማጥፋው ጊዜ ስለሌለኝ ከቻልሽ በመንገዴ ላይ አትቁም ከዚህ በኋላ ግን ያንን ሁሉ ነገር ሲለኝ የነበረው ውሸት ነበር ማለት ነው። የአረብ ሀገር ህይወት ይበቃሻል፣ ወደ ኢትዮጵያ መጥተሽ የፈለግሽውን ነገር እየሰራሽ መኖር ትችያለሽ። እስከ መቼ በማዳም ቤት እስከመቼ እየተጨቆሽ ትኖሪያለሽ? አምኜው ነበር እኮ። ግን ምን አይነት ደደብ ነኝ? እሱ ራሱ ምን አይነት አስመሳይ ቢሆን ነው እንዴት ያን ሁሉ ፍቅርና እንክብካቤ በውሸት እንደዚህ ይሰጣል? እንዲ ናፍቀሽኛል፣ ያላንቺ ህይወት ከብዶኛል፣ የብቸኝነት ኑሮ አስጠልቶኛል። ሁሉም ነገር ውሸት እንዴ? ቆይ ያን ሁሉ ፍቅር ሲሰጠኝ የነበረው ያን ሁሉ እንክብካቤ ሲያሳየኝ የነበረው እያስመሰለ ነበር ማለት ነው እንዴ? ሰው እንዴት ነው በዚህ ልክ ማስመሰል የሚችለው? እህትሽ የሰራችው ስራ ይቅር የማይባል በጣም ከባድ ነገር እንደሆነ ይገባኛል፣ ግን እንዴት ብዬ ጨክኝ ከውስጥ አውጭ ድርሳቴ ሊነች ታውቂያለሽ፣ ያኔ ከአረብ ሀገር ሊያገባኝ ከኔ ጋር ህይወት ሊጀምር የፈለገ ወንድ አለ፣ አባ ወዱ የማፈቅሮ ሰው አለ። ህይወትን ከሱ ጋር ልጀምር፣ በቃ ፍቀድልኝ ልምጣ እስከ ዛሬ ድረስ ለህቲም ለአንተም ኑር። አሁን ግን በቃ የራሴን ነገር ይዣለው፣ በቃ ህይወትን ልጀምራለች። እሺ አልኳት። ግን ልጅ እሷ ላግባ ብላ ስትነሳ እቺ የትችለኝ፣ አሁንም ልጅ ናት፣ ህፃን ናት። ገና ቁመቷ ቢመዘዝም አእምሮዋ ግን ለጋብቻ ገና አልዳበረም። ልጅ ናት ብዬ አስቤ ጋብቻውን በተለያየ ምክንያት ላሰናክልባት ፈልጌ ነበር። ምክንያቱም የሚመጡባትን አደጋዎች የምትቋቋምበት የስነ ልቦና ዝግጅት ላይ አልነበረችም ልጅ። ለዛም ነው አገባሻለሁ፣ ነይ ነይ ብሎ ንጋጠባሴ ጭቀጭቃት የነበረውን ወንድ አምና ከአረብ ሀገር ብንብላ የሰራችበትን ብሯን ወርቆቿን ስብስብ አርጋ ቋጥራ መታ ተኩኩት ህይወትን ለመጀመር ከሱ ጋር ስትበርክ ነፍ በላይ መጣች። የነበረው ስትመጣ ግን ህይወቷን ቁሽሽ አድርጎ ያችን ንጹሃን ልጅን አቆሽሾ ለሷ ከሚገባት በታች ልጅን አርክሶ አታሎ ከብሯም እንዳትሆን ከወርቋም እንዳትሆን ከክብሯም ከሴትነቷም እንዳትሆን ቆሻሻ ቦታ ጣለብኝ። ወንድ ልጅን በችግር ያሳደኩት እናታችሁ እኮ እኔ ከእናንተ ጋር እያከኩኝ፣ ድህነቴን እያከኩኝ ከእናንተ ጋር አልኖርም በቃኝ ብላ እርግፍ አድርጋ ጥላችሁ ስትሄድ እኔ ነበርኩኝ፣ ልጄ እኔ ነበርኩኝ። ወንድ ሆኜ ሴት ሴት የሚሰራውን ስራ ሰርቼ ጎንበስ ቀና ብዬ እናንተን ያሳደግኩት ልጄ ቀንና ለሊትን አገናኝቼ እረፍት የፈለገውን ሰውነቴን እረፍት ከልክዬ፣ ያች ልጅሽ ግን እነዚህ ድክትክትልባቸው ድክ ትልባቾ የነበሩ እግሮቿ ዛሬ ጠንክረው አላህ ላይ ለማመጽ ወንጀል ለመስራት ጠንክረው የአላህን ድንበር ለመተላለፍ እግሮቿ ወደዛ ቆሻሻ ቦታ ሄዱ። እባክህን አባ በቃ ተው፣ ይበቃሃል። ከዚህ በላይ ራስን አታሰቃይ። በሽታ ቤት ተርቀምብኛል። እባክህ ለኔ እንኳን አስበልኝ እንጂ ተዋት በቃ እርሳት። እሷ እንደውም አባ እኔ ማደርገውን አድርጌ ያቺን ልክስክስ ሴት ከዛ ከነዲ ቃሎ ላይ ቤቷን አፍርሼ ከዚህ ብል ብላ እንድጠፋ ነው ማደርጋት። ቆይ ማደርገው እኔ ቆይ ምን አይነት ቤት ነው አንቺ? ወይኔ አዋረደችን። አንቺን እኮ ነው ማን ነው እጪ። ዛሬ ኬት ተገኘሽ? ተገኝሽ? ወደዛ ሂጂ እሺ። ገቢ እንዳለልሽ ያው እንደምታየው ቤቱ ላንቺ የሚመች አይደለም። እዛ ጋር ቁጭ ብለን ነው እህቴ ምን እግር ጣለሽ? ይኸውልሽ፣ እኔ ናፍቀሽኝ ምንም አንቺ ማየት ፈልጌ አይደለም እዚህ የመጣሁት። የሰፈር ወሬ በጣም እየሰማሁ ነው። በጣም ሰፈሩ ስለአንቺ እየተወራ ነው። ቤተሰባችን ክብራችን በጣም እየወረደ ነው። ይሄ ቢያንስ ቢያንስ ሌላው ሰፈር ቀይረሽ ሰራሽ መወጥረሽ መኖር ትችያለሽ። በጣም ተመችቶሻል እዛ አረብ ሀገር ያንን የመሰለ ህይወት ትተሽ ይህን ሸራ በተወጠረ የጎዳና ህይወት መርጠሽ መጣሽ አይደለም? ቆ ይህቴ እኔ ዚህ የኤላስቲክ ቤትና የጎዳና ህይወት ተመጭተኝ የምኖርነ ሚመስሽ በሰቀቀም እኮነው የምኖረው ሴት ልጅ እኮሆነኝ ስንት ነገር ይደርስብኛል። ፀሐይ ና ዝናብእየተፈራረቀብኝ እኮነው የምኖረው። ግን እሱም ይሁን ጎረቤቶች ጥለው አይጥሉኝም፣ ሁለት ነፍስነሽ ብሎ ምግብ አውጥቶ ይሰጡኛል። ለሱ ብኛ ዚህ የምኖረው እናንተ አውጥታችሁ ጥላችሁኛል እኮ? ተመችቶኛ፣ አይደለም እሺ የምኖረው። አንቺ ማታስታውቂ ያለሽ ተመችቶሽ ነው በጣም እየኖርሽ ያለሽ። ከዛኔ የመሰለ የአረብ ሀገር ህይወት ከ ከመዳም ቤት ይሄ የሸራ ህይወት፣ ጎዳና ህይወት መኖር በቃ መርጠሽ መጣሽ አይደለም። እኔ እንዳንቺ አይነት ርካሽ ሴት አይደለም፣ እንዳንቺ ልክስክስ አይደለም። አንቺ እኮ የአረብ ሀገር የሰራሽበትን ገንዘብ ለወንድ ነው የጨረስሽው። ለወንድ ብለሽ መንገድ ላይ በትነሽዋል። ያ ወንድ ምን አደረገሽ? ይሄው ዲቃላሽና ሳክፎሽ ጥሎሽ ሄደ። የት እንዳለ እንኳን አይታወቅ። እባክሽን እህቴ እባክሽን ይበቃሻል። እባክሽን ከዚህ በላይ ፊ ህይወት ፊቷን ያዞረችብኝ ይበቃኛል። በፀፀት እንድቃጠል አትፍረጅብኝ። እባክሽን ተይኝ በቃ። ማ አንቺ ሹም ተጻጻሽው አንቺ ጸጸት ታውቂያለሽ እንዴ? እዛ አረብ ሀገር የሰራሽበትን ብር ለቃቅምሽ ይዘሽ መተሽ እኔ እህትሽ እዚህ ተመርቄ ስራ ጥቼ፣ ቢያንስ ቢያንስ አንዳንድ ሙያዎችን ልማር ገንዘብ ስጪኝ ስልሽ እስከ ዛሬ ድረስ ያስተማርኩሽ ይበቃል ብለሽ ለማንም ለዛ ምናምን ከ ለዛ ድሩ እያደል እንደ ገንዘብሽን የሰጠሽ ቆይ ግን እንዴት ነው የምታስቡ? እኔ እስከ ዛሬ ድረስ አንቺን ለማስተማር ደፋ ቀና ስላልነበር እንደኖርኩት ማንቺም ለቤተሰቦች ሰዎችም ስልክ ሆኖስ ከዛሬ ድረስ አረብ ሀገር ስቃጠል ኖሬ የመጣሁት አይደል እንዴ ቢገባሽ እኮ እንደ ታላቅነትሽ ሰርተሽ ልታኖሪን የሚገባው አንች ነበርሽ። ግን ታናሽ ነኝ እድሜ ሳይበግረኝ ነው አረብ ሀገር ሄጄ ተቃጥያም ትቼ ሳኖርሽ የነበረው እዚህ እስከዚህ እድሜሽ ድረስ። አሁን ግን በቃ የራሴን ህይወት መመስረት አለብኝ ብዬ ነው የራሴን ህይወት ለመመስረት ደፋ ቀና ስል የነበረው እሱ ነው የሚያንገበግብሽ አንቺ። እኔ እኔ ሲጀመር አንቺ እኮ ግዴታ አለብሽ ቤተሰብሽ ነው የማስተ የማስተዳደር ግዴታ አለብሽ። ለአባትሽ ብለሽ ነው ደግሞ እሱን ያደረግሽው እንጂ እኔ እኮ ግርም የሚለኝ ከኔ ያን ምናምን ኬሽን ገና ለገና ያገባኛል ብለሽ ሲያጃጅልሽ ለነበረው ለሱ ብለሽ ለኔ እንኳን አንድ ሳንቲም ሳስጪ ሙሉ ንብረትሽን የሰጠሽው። እባክሽ ይበቃሻል እህቴ፣ እባክሽ ከዚህ በላይ ልቤንም አይምሮይንም የሚያቆስ ንግግር አትናገሪ እባክሽን። ለነገሩ ይሄ ነው የሚገባሽ፣ ይገባሻል። እንደው ለምንህን የመጣሁት ይሄ ልጅ አባት ነኝ፣ አባት ሆኜ ነው አንተ ጋር የመጣሁት፣ አንተ ጋር የቆምኩት። አብረን እንኖራለን፣ አገባሻለሁ ብሏት ለስራ ማስኬጃ የሚሆን አረብ ሀገር ትሰራበት የነበረውን ብሮቿን በሙሉ ለቃቅማ 70 ሳንቲም ለእህቷ እንኳን ሳትሰጥ፣ ሁሉንም ለቃቅማ ላንተ ሰጠች። ለስራ ማስኬጃ አይበቃም ይጨመር ብላት ተጨማሪ ወርቆቿንም ሰጠችክ። እንደዛም ሆኖ አላህ በማይወደው መልኩ ህይወትን እንዴት እንዳሰባችሁ እንዶ አላቅም። ወጣቶች ስለሆናችሁ ሊሆን ይችላል፣ ግን አላህ በማይፈልገው መልኩ በመሃላችሁ ደግሞ ልጅ ተፈጠረ። እኔ አሁን እባክህን፣ ብሩንም ለስራ ተጠቅመኸው ከሆነ ችግር የለውም፣ ለኑሯችሁ ነው። ግን አልፈልግሽም፣ በቃኝ፣ ዘርቤ ካጠገቢ ብለህ ልጅህን ሰብራታል። እሷ ደግሞ ለመሰበር ሳይሆን ከአንተ ጋር ህይወት ጀምራ ከአንተ ጋር ለመኖር ብላ ነው ከስደት የመጣችው፣ ከብሯም ሳትሆን ከወርቋም ሳትሆን አልፈልግሽም ተብላ ያልተፈለገ እርግዝና ተፈጥሮ አልፈልግሽም ተብላ ልጅ እንድትሰበር አታድርግ፣ እባክህ፣ እንደ አባት ነው ምለምንህ። አልፈልግሽም ብለህ ልጅን አትስበርብኝ እባክህ። አንተን ብላ በአንተ ተማምናን የመጣችሁ እኮ በዚህ መልኩ እባክህ አትስበራት። ልጅን ጎዳና ያለው አውጥታ አትጣልብኝ እባክህ።

ምንም ብር አልሰጠችኝም ወርቅም አላቅም ነው የምትለው ምንም ማቆ ነገር የለም እባክህን ተው ቢያንስ ቢያንስ ሁለታችሁ መሃል የምታደርጉትን ንግግር ምስክር ኖሮ እማይኖሮ የሚመሰክር ባይኖርም ቢያንስ አላህ ያውቃል መላእክታ መዝግቦታል ንካንተም ወልደ በልጅህ ሰው ፊት ትቆማለህ አላህ ሰው ፊት አቁ። ግን እባክህን እባክህን ልጄ ከዚህ በላይ አትሰበር። ካንተ ጋር ህይወት መኖር ካልቻለች ከሌላ ሰው ጋር አትኖርም ማለት አይደለም። ወርቋንም ብርዋንም ህይወቷንም ወስደህ አታጨልምባት። ነገው አይጨልምብ ል ልጄ፣ ይቅርታ አድርግልኝ። እዚህ ድረስ እንግዲህ በማላቆ ነገር ነው ነገሩን እየሆነ እየወነጀልከኛለሁ። እኔ ምንም አቆ ታሪክ የለም። አሁን ስለምታወራው ነገር ሁሉ ነገር ለኔ አዲስ ከዚህ በላይ አንተም ማዳመጥበት ጊዜም ስለሌለኝ መሄድ ነው። ተው ባክን ተው ባክን፣ ልጅ ይባክን ተለምን። አሁን ስለምትወረው ነገር ምንም አቁ ነገር ስለሌለ መሄድ። ወደ ቤት የተመለሰሽ ግቢ ብዬ እንኳን እንዳልላት የሄደችበት መንገድ ትክክል አይደለም። ከአንድም ሁለት ጥፋት ከአንድም ሁለት ጊዜ ስብራት፣ እኔ ላይ እኔ ላይ ለእኔ ይገባኛል። ልጅ ቆይ እንዴት ልብሽ በዚህ ልክ በጥላቻ ሊታወር የቻለው? እንዴት ነው በዚህ ልክ እኔ ላይ ክፉ ልትሆኚብኝ የቻልሽው? ቆይ ምን አድርጌሻለሁ? እኔ ለአንቺ ጥሩ ከመሆን እንጂ አንድ ቀን ክፉ ሆኜብሽ እኮ አላውቅም። ምን አርጊ ነው የምትሉኝ? ቆይ ነግ በእኔ ነው፣ ጊዜ ተገላቢጦች ነው። ነገ አንቺ ምን ሊደርስብሽ እንደሚችል አታውቂም። ስለዚህ እንደዚህ አይነት ንግግር አትናገሪ እባክሽን። እስኪ ቢያንስ ትንሽ እንኳን በእኔ ቦታ ሆነሽ ለመረዳት ሞክሪ። እኔ በአንቺ ቦታ ብሆን ኖሮ የማደርገውን ታውቂያለሽ? የሰራሁትን ገንዘብ ለቤተሰብ ነበር መለው እንጂ ለማንም ለዚህ ለዱርዬ እንዲዲቃላ ለሚያሳቅፍ ሰው አይደለም። አንቺ እኮ ለእሱ እንዳለ ገንዘብሽን ሰርተሽ ይኸው ምንም ያተራሽው ነገር የለም እኮ ይሄው፣ ፕላስቲክ ህይወት፣ ጎዳና ህይወት ሰጠሽ። ይሄን ነበር ስትመኝ የነበረው እ ለነገሩ ይገባሻል። አንቺ የሰራሽ ነው የሰጠሽ። አውቃለሁ፣ አውቃለሁ የሰራሁት ነገር በሙሉ ጥፋት እንደሆነ አውቃለሁ። ግን ሰው ነኝ፣ ሰው ነኝ፣ እሳታታለሁ እንዴ። በቃ አምንኩት ከአረብ ሀገር ከመጣሽ በኋላ የተሻለ ህይወት ሰጥሻለሁ ሲለኝ አመንኩት። በትዳር አብረን እንኖራለን ሲለኝ አመንኩት። ማመን አልነበረብኝም፣ ዋሸኝ፣ ግን አመንኩት። በጣም ምን ላድርግ? ከዚህ በላይ ሰርተሽ በመጣሹ ገንዘብ ስራ ሰርተን የተሻለ ህይወት እንኖራለን ሲለኝ አመንኩት። ምን ላድርግ? እሺ ከዚህ በላይ ምን ማድረግ ነበረብኝ? ፈልግ የሆነው እንደ ይሄን ህይወት ምኖረው፣ ፈልግ የሆነው የሚመስላችሁ? መስላችሁ ሰው እንዴት በዚህ ና ላይ መጨማለቅ ይፈልጋል? ሰው እንዴት እንደዚህ አይነት ህይወት መኖር ይፈልጋል? እስኪ ንገሪኝ። ይኸውልሽ እኔ ለማንኛውም እዚህ የመጣሁት ከአንቺ ጋር ልነታረክ አይደለም። ይሄን ደሳሳ ቤትሽን ጥለሽ እንድትሄጂ ልነግርሽ ነው። በጣም በአንቺ የተነሳ ብዙ ቤተሰባችን በጣም እየተዋረደ ነው። አይ አልወጣም ካልሽ፣ ይኸውልሽ ይሄን ቤት ላይሽ ላይ ነው የማፈርስልሽ። ይሄን ወቂ ደግሞ ገና ለገና እህቴና ታዝንልኛለች ብለሽ እንዳታስቢ። ደህና ሁኑ።

ም ምንድን ነው አባት? ቅድም ጥዬ በወጣሁ አሁንም፣ እዚህ ላይ ቢያንስ ለእራስህ እስኪያስብ ተነቃቃ፣ ሻወር ውሰድ፣ ልብስህን ቀይር አባ ኧረ ራስህን ጠብቅ አባቴ። ተው ኧረ ራስህን እየጎዳህ ነው። ተው ለእኔ ማስሰታ ል በምን አይነት ሁኔታ ውስጥ እንዳለች እያወኩኝ እንዴት ምቾትን መኛለሁ? እሷ እዛ ጎዳና ላስቲክ ቤት ውስጥ ነው የምትኖረው የሚባል ወሬ ሰምቻለሁ። ምን ትብላ ምን ትጠጣ ሳላቅ እኔ ስለ ራሴ ምቾት እጨነቃለሁ? ይኔ ልጅ ለልጅህ ለልጅህማ አሁን ሄጄ ከዚህ ሰፈር እንድትለቅ ሁለተኛ ድርሽ እንዳትል ተናግሬ አስጠንቅቂያት ነው የመጣሁት። ልጄ፣ ማክሽን ስህተት ነው የሰራሽው ለምን ድን ነው በዚህ ልክ የምትጨክኝባት? ልጅ አካልሽ እኮ ናት፣ ስጋሽ እህትሽ ናት። እንደ ሰው ነው ልናየት የሚገባው። ምናልባት የኔ ልጅ አንቺን በሷ ቦታ ላይ ብትሆኝስ? እስኪ አስብ፣ እንደዛ ብለሽ አስቡ። አባ እኔ በሷ ቦታ ብሆን በጭራሽ እንደዚህ ነገር አልፈጽምም፣ በጭራሽ እንደዚህ ዜና ላይ አልወድቅም። ገንዘቤን ሁሉ ነገር ለአንተ እንጂ ለወንድ ስል አላጠፋው። አይ ልጅ እኛ ስንፈጠር አላህ ሰው አድርጎ የፈጠረን እንጂ መላእክት አድርጎ አይደለም የፈጠረን። ሰዎች ደግሞ ተሳሳቾች ነን። ማጥፋታችን ደግሞ የሰውነታችን መገለጫ ነው የሚሆነው እንጂ መላእክት ነው አላህ ከወንጀል ንጹሕ አድርጎ የፈጠረው ፍጥረት። መርግጥ ንሰራችሁ ስራ አንከት ያስደፋል አንድ ብቻ አይደለም ሁለት ጥፋት ነው ያጠፋችው። ግን እሷ ያለችበትን ሁኔታ እስኪ ትንሽ ነፍስ እንዳወቀች ነው አረብ ሀገር ለስራ ሄደች። ኢትዮጵያ ውስጥ ያለውን የኑሮ ሁኔታ እያንዳንዱን ነገር አታቅም። እዛ አረብ ሀገር ሄዳ ቆይታ ስትመጣ እወድሻለሁ፣ አፈቅርሻለሁ ያላት ሰው ላይ ወደቀች። አታለላት የትዳር የመኖር ውስጣ ውስጥ አውስት ስለነበር አታለላት። ከዛ በኋላ ምሄጃ መውደቂያ ስታጣ ይኸው እንደዚህ አይነት ህይወት ውስጥ ወደቀች። ታዲያ የኔ ልጅ እህትሽስ እንደው ከረባ ገር ስትመጣ እንደዚህ አይነት ህይወት ውስጥ እኖራለሁ ብለ አስባ ፈልገው ነው እንዲ ይህን ህይወት መርጣው ነው እንደገባችበት። ምንም ቢሆን ዜና ላይ መውደቅ አልነበረባትም። አ ምንም ቢሆን አንተን ክብርህን ሰፈር ውስጥ ሰው እያሸማቀቀህ ያለው አይደለም። ምንም ቢሆን ያንተን ክብር መንካት አልነበረባትም እ ትታእንት ይሄን ርቀት ትሄዳለች። የሰራችበትን ብሯን ወሰደ፣ ወርቋን ወሰደ። በቃ እታንሽ ልጄ ይህን ነገር በነሳን ጥር ይባስ ታመማለሁ። ስለዚህ ሄጄክ እዚህ ሰፈር ድርሽ እንዳትል አስጠንቅቄያት ነው የመጣሁት። አይ አልሄድም ምትል ከሆነ ግን እዛው ከነዲ ቃሏ ቤቷን አፈራርሽ አጠፋታለሁ። ነው እኔ ከዚህ በላይ አልችልም፣ ይበቃኛል። ተይ እባክሽን እንጂ በዚህ ምን ያህል ማን እንጨክምባት? ተይ እባክሽን፣ አካልሽ ነው፣ ስጋሽ ናት። ትናንትና እኮ ለአንቺ ማረብ ሀገር እያለሽ እኮ ለፍታለች፣ አስተምራሻለች ምንም አላህ ብሎ እንደው ውጤት መጥቶ የተሻለ ቦታ ላይ ባትቀመጭም ልጅ አስተምራሽ አለች። የሙያ ትምህርቱንም ሌላ ሌላ ነው ነገር ልታስተምርሽ ውስጧ ፈልጎ ነበር። ግን ቀጥታ ወደ ትዳር ገባች። ትዳር ስትገባ ደግሞ የቤቷን ቀዳዳ መድፈን ስላለባት ሁሉ ነገሩን ሀሳቧን በሙሉ እዛ ያደረገችና ያደረገች ችላለች። አንችንችን ላለች እንጂ ልጅ እህትሽኳ ትጠላሽም እሺ። እኔም ተመልሰሽ ቤት ውስጥ ግቢ ለማለት እሷ ከመጣች እኔ ወጣለሁ ብለሽ አንቺም በህትሽ ጨክነሻል። እሷን ሳስገባ አንቺ የምትወጪ ከሆነ በቃ ባለችበት ይመቻት ሰላም ትሁን ብዬ ተውኩ። ያለችበት ድረስ ሄደሽ ደግሞ ቤቷን ካላፈረስኩ የእሷን ህይወት ካላመሰቃቀልኩ ብለሽ አትበይን ልጅ እባክሽ። አባ አንተ እኮ እየተዋርክ እየተሸማቀክ ነው እዚህ ሰፈር ለእሷ መሆኑን እኛ ላይ ጉዳት ነው እንጂ ጥቅም የለውም። ከፈለገት ሌላ ሰፈር ፕላስቲኳን ወጥረ መኖር ትችላለች። ከዛ ከዲቃለ ዋጋ አይመለከተኝም። እ ምና እህቴ ባልሆኖች ያልኩት ከይ ልጅ ዝምድና ደግሞ እንዲሁ አይቆረጥ። ዝምድና ሊቆረጠ አላህ ከራህመቱ ይቆርጧል። ስለዚህ ባክሽን ዝምድና በራሷ ዝምድና የቀጠለ ቀጥለው ብላለች። ዝምድና የቆረጠ ደግሞ ቁረጠው ብላ አላህን ጠይቃለች፣ ዱዓ አድርጋለች። ዝምድና ራሷ እኮ አባ ይሄን ነገር እንዳይፈጠር በቃ ከዚህ ሰፈር ብን ብላ መጥፋት አለባት። አይ አልጠፋም፣ አልሄድም ካለች እዛው ከነዲ ቃሏ ቤቷን አፈራርሺን ማጠፋት ከዚህ በላይ ነው ያልችልም አባ